ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። ዛሬ ላወራላችሁ የምፈልገው ስለ ዘር ዘሪው ምሳሌ ነው። ይሄ በእግዚአብሔር ቃል ውስጥ በጣም አስፈላጊ ነው። ምክንያቱም በእውነቱ ይሄ መጽሐፍ ቅዱስ አፈር ስለሚለው አራት ምሳሌዎች ነው። ነገር ግን እያወራ ያለው ስለ አራት የተለያዩ ልቦች ነው። አራት የተለያዩ የልብ ሁኔታዎች እና እንዴት እነዚህ አራት የተለያዩ ልቦች የእግዚአብሔርን ቃል እንደሚሰሙና እንደማይሰሙ ነው። አሁን ዛሬ እዚህ በሺዎች የሚቆጠሩ ሰዎች አሉ እና በአለም ላይ በቴሌቪዥን የሚያዩትን ጨምሮ በብዙ ሾዎች ይበዛሉ። አሁን ከምናገረው ነገሮች የተወሰኑ ሰዎች የበለጠ ያገኛሉ። አንዳንድ ሰዎች የምናገረው ነገር ይሰሙና እርምጃ ይወስዳሉ፣ ከዛን በህይወታቸው ላይ በጣም ጥሩ ለውጥ ያያሉ። ነገር ግን አንዳንድ ሰዎች ምንም ነገር አያደርጉ። አንዳንዶች የምናገረው ላይ ያተኩራሉ፣ ሌሎች ደግሞ ዝም ብለው ተቀምጠው ፊታቸውን ፈገግ እያደረጉ አእምሯቸውን ሌላ ነገር እንዲያስብ ያደርጋሉ። ነገር ግን ምንም ነገር ምንም ነገር አያገኙ። ምክንያቱም እያዳመጡ አይደለም። ስለዚህ ዛሬ ስለ አራት አይነት ልቦች እናወራለን። ከዚህ ስብከት ምን ማግኘት እንደምትፈልጉ ውሳኔ መወሰን አለባችሁ፣ ምክንያቱም እዚህ መታችሁ ጊዜያችሁን እየተጠቀማችሁት ነው። ታውቃላችሁ፣ ይሄ ዝግጅት አይደለም። እኔ በዓለም ላይ የዘርኩ ዝግጅት ማዘጋጀት አልፈልግም። እኔ ይህንን የማደርገው እግዚአብሔር በህይወቴ ውስጥ ያደረገውን ነገር ስለማውቅ ነው እና በእናንተ ህይወት ውስጥ ምን ማድረግ እንደሚችልና እንደሚፈልግና እያደረገ እንደሆነ አውቃለሁ። ኢየሱስ ክርስቶስ እናንተ እንዲኖራችሁ ብሎ የሞተበትን ጥሩ ህይወት እንድትኖሩ እፈልጋለሁ። አሁን ይህ ነገር እንዲሳካ ማድረግ ያለባችሁ ዋናው ነገር የምናገረውን ነገር መስማት ነው። ቃሉን ወቁትና በሰማችሁት ነገር ላይ እርምጃ ውሰዱ ሰምታችሁ ምንም ነገር አለማድረግ ምንም ጥቅም የለው ብዙ ነገር አውቃችሁ እናንተ ምንም ነገር ካላደረጋችሁበት እናንተ እያደረጋችሁ ያላችሁት በምታውቁት ነገር መጎረርና ሰዎች የሚያደርጉትን ለመንገር መፈለግ ነገር ግን ራሳችሁ እያደረጋችሁት ካልሆነ ሕይወታችሁን አይለውጥላችሁም። መስማት ብቻ አይደለም፣ መጽሐፍ ቅዱሳችሁን ማስመር ብቻ አይደለም፣ እና የሰማችሁትን ነገር ማድረግ ነው። ስለዚህ ወደዚህ አይነት ፕሮግራም ላይ የምትመጡት ለመበረታታት ነው። ከዛን ያንን አደርጋለሁ ወይም ያ ነገር ላይ በደንብ መስራት አለብኝ ይሄንን ስሰማው በጣም ደስ ብሎኛል። ጌታ ሆይ ዛሬ ያንተን እርዳታ ፈልጋለሁ ማለት አለባችሁ። በሕይወታችሁ ለማድረግ የሚጠቅማችሁን ነገር መማር እና በዕለት ተዕለት ኑሯችሁ ኢየሱስ ክርስቶስን መምሰል የማትፈልጉ ከሆነ መቼም መቼም ወደ ቤተ ክርስቲያን አትሂዱ። አንዳንድ ሰዎች ሁልጊዜ ቤተ ክርስቲያን ሄዳለሁ ይላሉ። በጣም ጥሩ ነገር ግን በነጋታው ፓስተሩ ያለውን አንድ ነገር ታስታውሳላችሁ? የእኔ ምኞት ነገ የሆነ ሰው ጆይስ ምን እያስተማረች ነው ብሎ ሲጠይቃችሁ አላውቅም፣ ነገር ግን በጣም ጥሩ ነበር ብላችሁ እንድትመልሱ ሳይሆን እና የእነዚህ ምሳሌዎች አስገራሚው ነገር ኢየሱስ ደቀ መዛሙርቱ እንደዚህ አላቸው። ይህ ምሳሌ የማትረዱ ከሆነ ሌሎች ምሳሌዎችን መረዳት አትችሉ። በጣም ደስ የሚል ቃል ነው። ይህን ምሳሌ የማትረዱት ከሆነ ሌሎች ምሳሌዎችን መረዳት አትችሉ። ከዛም በማርቆስ አራት ሃያ አራት ላይ እንደገና እንደዚህ ይላል እና ይህ በጣም አስፈላጊ ነው። ስለምትሰሙት ነገር ጥንቃቄ አድርጉ፤ በምትሰፍሩበት መስፈሪያ ይሰፈርላችኋል፤ እንዲያውም ከዚያ የበለጠ ይጨመርላችኋል። እንደገና እናገረዋለሁ፤ ስለምትሰሙት ነገር ጥንቃቄ አድርጉ፤ በምትሰፍሩበት መስፈሪያ ይሰፈርላችኋል፤ እንዲያውም ከዚያ የበለጠ ይጨመርላችኋል። ይሄ ለስልጣን ሌላ ቃል ነው። የምታገኙትን እውቀት ይጨምርላችኋል። እኔ ስራዬን እየሰራው ነው። ነገር ግን አሁን እናንተ ስራችሁን ካልሰራችሁ ጥሩ ጊዜ አሳልፋችሁ ይሆናል። ነገር ግን ከጥሩ ጊዜ በላይ እንዲኖራችሁ እፈልጋለሁ። እዚህ ጊዜያችሁን ስላሳለፋችሁ መቼም እንድትጸጸቱ አልፈልግም። ማለቴ ከአንድ አመት በኋላ እንድታስታውሱ የምፈልገው ከአመት በፊት እዚህ ኮንፈረንስ ጋር ስትሄዱ ህይወቴ ተለውጧል እንድትሉ ነው። የሆነ ታሪክ ተነግሮኝ ነበር። ራሷ ሴትዮዋ ናት የነገረችኝ እና በጣም ምርጥ ታሪክ ነው። ጊዜ ወስጄ ነግራቸዋለሁ። ከአመት በፊት በአንዱ ኮንፈረንስ ውስጥ ነበረች ይቺ ሴትዮ። ተበድላ ነበርና በህይወታ ውስጥ በጣም ብዙ ችግሮች ነበረባት። እና ኮንፈረንሱ ሲያልቅ ወደ እኔ ጋር መጣችና በዚህ ሳምንት መጨረሻ አንቺ ስታስተምሪ ስሰማ ችግሮቼን ለምን እያሸነፍኩ እንዳልሆን አወቅኩ አለች። ከዛን ሁለታችን ለተወሰነ ጊዜ አወራል። ከዛን እንዲህ አለች። እኔ ያሉብኝ ችግሮች ሌሎች ሴቶችም ላይ ነበሩባቸው፣ ነገር ግን ሁሉም ችግራቸውን አሸንፈው ነጻ ወጥተዋል። ነገር ግን እኔ አላሸነፍኩም። ከዛን እነሱ ሲያወሩ ስሰማቸው እነሱ የሚያወሩት እግዚአብሔር እንዲያደርጉ ስለነገራቸው ነገሮችና ስለገለጻቸው ነገሮች ነው። እና እነሱም ያንን ሲያደርጉ ሕይወታቸውን ለውጦላቸዋል። እግዚአብሔር ለእነሱ የነገራቸውን ነገሮች በሙሉ ለእኔም ነግሮኛል። ዋናው ልዩነት እነሱ ሲያደርጉ፣ እኔ አላደረኩም ማለች። የተስፋ እጆች ድርጅት የሚመራው ትልቁ ልጅ አንድ ጊዜ እንደዚህ ብሎኛል። እንደዚህ አለኝ። ሁልጊዜ አንችና አባዬ ጠርታችሁኝ ስታስተካክሉኝ አሁን እኔን የገባኝ እናንተ ከማለታችሁ በፊት እግዚአብሔር ሁልጊዜ ከአንድ ጊዜ በላይ ሊነግረኝ ሞክሯል። ነገር ግን እሱን የሰማሁት እሱን እየሰማሁት ስላልነበረ በእናንተ በኩል አናግሮኛል። እግዚአብሔር ሁልጊዜ እያናገረንና እያሳየን ነው። እና በዚህ ኮንፈረንስ ውስጥ እያወራን ያለው የበለጠ ቆራጥ ስለመሆን ነው። እና ስለዚህ አንዱ አላማችን እግዚአብሔር የሚለውን እና ነገር መስማት ይሁን። ሰማችሁኝ? እግዚአብሔር ከችግር የሚጠብቃችሁ መልስ ሊሰጣችሁ እየሞከረ ነው። እና አይምሮውን አይቀይርም! ሌላ ቀላል መልስ ያመጣል ብላችሁ እሱን ችላ ማለት ምንም አይጠቅማችሁም፣ ምክንያቱም አያደርገውም! እኔ እንደማውቀው አውቃለሁ፣ እዚህ የተቀመጠ ሰው በሙሉ፣ ምክንያቱም እግዚአብሔር የሰው አክባሪ አይደለምና፣ የእሱ ቃል ለሚፈልጉት ሰዎች በሙሉ ይሰራል። የእሱን ቃል የሚማር ሰው ማለት ቃሉን እንደ መረጃ ሳይሆን አጥንታችሁት በውስጣችሁ እንዲሆን ስታደርጉት ይገልጥላችኋል እና የሚለውን ነገር እንደሚሰራ ለማወቅ አንድ ጊዜ ብቻ ሳይሆን ደጋግማችሁ ማድረግ አለባችሁ። ሕይወታችሁን ችግር ውስጥ የከተታችሁት አንድ ስህተት በመስራት ብቻ አይደለም እና አንድ ትክክለኛ ነገር ስላደረጋችሁ ሁሉ ነገር ደህና ይሆናል ማለት አይደለም። ቆርጣችሁ? እግዚአብሔር የሚላችሁን ነገር ደግማችሁና ደጋግማችሁ አድርጉት። እና ይህን ካደረጋችሁ እግዚአብሔር ህይወቴን አልለወጠም ብላችሁ ልትነግሩኝ አትችሉም። ስለዚህ እንደምገምተው ዛሬ የተወሰነ ኃላፊነት እየሰጠኋችሁ ነው። ስለዚህ የእናንተ ድል የሚወሰነው እኛ ጥንተን የእግዚአብሔርን ቃል በምናመጣ ሰዎች አይደለም ነገር ግን እናንተ በሰማችሁት ነገር የምታደርጉት ነገር ነው። አሜን። እሺ፣ የዘር ዘሪው ምሳሌዎች ማርቆስ አራት ከቁጥር አንድ እስከ ዘጠኝ በሌላ ጊዜ ደግሞ በባህሩ አጠገብ ያስተምር ጀመር። እሱ ባለበት አካባቢ እጅግ ብዙ ህዝብ ስለተሰበሰበ፣ በባህሩ ላይ ወዳለ ጀልባ ገብቶ ተቀመጠ። ሕዝቡም ሁሉ በባህሩ ዳርቻ ባለው ስፍራ ላይ ተሰብስቦ ነበር። እርሱም ብዙ ነገሮችን በምሳሌ አስተማራቸው። አሁን በምሳሌ ሀሳባችሁ ለማስተላለፍ የምትጠቀሙበት ታሪክ ነው። እንዲህም አላቸው፤ ስሙ ስሙ! ከዛን የቃለ አጋኖ ምልክት ብሎ ስለጀመረ ደስ ብሎኛል። አንድ ዘር ዘሪ ሊዘራ ወጣ። ዘሩን በሚዘራበት ጊዜ አንዳንዱን መንገድ ላይ ወድቆ፣ ወፎቹም መጥተው ለቅመው በሉት። ሌላው በቂ አፈር በሌለበት በጭንጫ ቦታ ላይ ወደቀ፤ አፈሩ ጥልቀት ስላልነበረው ወዲያው በቀለ፣ ፀሐይ በወጣ ጊዜ ግን ጠወለገ፤ ስር ስላልነበረው ደረቀ። ሌላው ዘር ደግሞ በእሾህ መካከል ወደቀ፤ እሾህም አድጎ የዘሩን ተክል ስላነቀው ፍሬ አላፈራም። ሌላው ዘር ደግሞ በመልካም መሬት ስለወደቀ በቅሎ አደገ፤ ፍሬም ሰጠ፤ አንዱ ሰላሳ፣ አንዱ ስልሳ፣ ሌላው መቶ ፍሬ አፈራ። ኢየሱስም ደግሞ የሚሰማ ጆሮ ያለው ይስማ አለ። በአንዳንድ መስመሮች የሚናገረው ትናንሽ ነገሮች በጣም አስገራሚ ናቸው። ነገር ግን ብዙዎቻችን ኩረናን ያው፣ ለምሳሌ የሚሰማ ጆሮ ያለው ይስማ። ስለዚህ እሱ እያለ ያለው እሺ፣ አሁን የምናገረው ነገር ለሁላችሁም ነው ስሙ በማለት ይጀምራል። ከዛን እሱ እያለ ያለው ጆሮ ካላችሁ የሚታዘዝ ጆሮ። በመጽሐፍ ቅዱስ በአንድ ቦታ ላይ ስለተገረዙ ጆሮዎች ያወራል። አሁን የሆነ ነገር ብናገር የተለያዩ ሰዎች እንደ ልባቸው ሁኔታ የተለያዩ ነገሮችን ይሰማሉ እና አንዳንድ ሰዎች በጭራሽ ምንም ነገር አይሰሙም የሚፈልጉት ነገር ስላልሆነ በውስጣቸው ውስጥ ገብቶ የሆነ ነገር ከማድረጉ በፊት ወዲያውኑ ይረሱታል። አሁን በዚህ ጊዜ ግብርና የሚሰራው በማሽን ነው እና ሱቆችም አሉ። ስለዚህ ከነዚህ ምሳሌዎች ጋር ወዲያውኑ ላትዛመዱ ትችላላችሁ፣ ምክንያቱም ኢየሱስ ክርስቶስ የተጠቀመው ምሳሌ በሚኖርበት ጊዜ የነበረውን ባህል ነው። ይሄ በኢየሱስ ጊዜ ከነበሩት የግብርና ማህበረሰቦች የተወሰደ ምሳሌ ነው። ነገር ግን በጊዜው የሚያዳምጡት ሰዎች ይህንን ትዕይንት አውቀው ኢየሱስ ክርስቶስ የሚያስተምሩ ይገባቸዋል። በዛን ጊዜ የሚኖሩት ሰዎች ከጥቂት ሀብታሞች በስተቀር የሚተዳደሩት በግብርና ነው። አሁን አያቴ አትክልት ቦታ ነበራት፣ ብዙ ጊዜ በአትክልት ቦታ አሳልፍ ያለው። ስለዚህ ስለ ግብርና የተወሰነ ነገር አውቃለሁ። ገበሬ አይደለሁም፣ ነገር ግን ትንሽዬ ነገር አውቃለሁ። አንዳንዶቻችሁ የሆነ ነገር ተክላችሁ ታውቃላችሁ። አትክልት እንኳን ባይሆን አበባ ተክላችኋል። ስለዚህ በመጀመሪያ ዘር ካልተከላችሁ ምንም ነገር አትሰበስቡ። አሜን። ዓለም እስካለሽ ድረስ የመትከያ ጊዜና የመኸር ጊዜ አለ። ዘራችሁን መሬት ላይ ተተክሉና ከዛን የተወሰነ ጊዜ ካለፈ በኋላ የመኸር ወቅት ይመጣል። ዘሩን የሚዘራው መንፈስ ቅዱስ ነው። አሁን ዛሬ አፌን እየተጠቀመ ነው። ነገር ግን መንፈስ ቅዱስ የእግዚአብሔርን ቃል በሕይወታችን ውስጥ እየዘራ ነው። ይህንን ከወሰዳችሁና በደንብ ከሰማችሁ የሆኑ ነገሮችን ትቀስማላችሁ። አሁን የምናገረውን ሁሉንም ነገሮች ላታስታውሱ ትችላላችሁ። ነገር ግን በጣም ቀላል ከማድረጋችን የተነሳ ሰዎች መጽሐፍ ቅዱሳቸው ማየት አይጠብቅባቸው። ሁሉም ነገር በስልካቸው ላይ ነው ና እኔ እንደማስበው ይህ ብዙ በአሁኑ ጊዜ ሁሉም ነገር በጣም ቀላል ስለሆነ ብዙ ነገሮችን አናደርግም። ድሮ አንድ መልእክት ለማዘጋጀት የማደርገውን ነገር ብታዩ ኖሮ። አሁን የምትጠቀሙት ኮምፒውተራችሁ ነው፣ የፈለጋችሁትን ነገር ማግኘት ትችላላችሁ ከሞዶ መጽሐፍ ይህንን አንብቤ ያለው ማንኛውም ሰው ከፈለገ ወደ እግዚአብሔር መቅረብ ይችላል። ዋናው ነገር ምን ያህል ጊዜ ለመስጠት ፈቃደኛ እንደሆናችሁ ነው። እግዚአብሔር እሱን የሚቀርቡትን የተወሰኑ ልዩ የሆኑ ሰዎች መርጦ ሌሎች ሰዎችን እድል አያገኙም አይልም። ሁላችንም በሕይወታችን ውስጥ ጊዜያችንን እንዴት እንደምናሳልፍ ምርጫ አለን እና ስለዚህ በእነዚህ ምሳሌዎች ውስጥ የተወሰኑ ሰዎች ጥሩ ዘር ስለሚያገኙ ይሰራል፣ ነገር ግን ለሌሎች ሰዎች ጥሩ ዘር ስለማያገኙ አይሰራም የሚል ምንም ነገር የለም። ዛሬ እየሰጠው ያለሁት በጣም ጥሩ ዘር ነው። ጤነኛ ዘር ነው። በጣም ጥሩ ዘር ነው። ስለዚህ ዘሩ ላይ ምንም ችግር የለበትም። ከነዚህ ምንም ነገር ካላገኛችሁ በዘሩ ምክንያት አይደለም። እሱን የሚወስነው የልባችን ሁኔታና የምትሰሙበት መንገድ ነው። አራት አይነት አፈርና አራት አይነት ልቦች። የመጀመሪያው ደረቅ አፈር ነው። ደረቅ ከመሆኑ የተነሳ ዘር የሚዘራው ሰው ማለቴ፣ ባንገቱ ላይ በዘር የተሞላ ቦርሳ አድርጎ እየወረወረው ነበር። ያደርገው ነገር ልክ እንደዛ ነው። እኔም በየቦታው እየወረወርኩ ነው። አሁን ሳስበው ደስ የሚለኝ ነገር ሁላችንም ኦህዮ ውስጥ ነን እና በዚህ ክፍል ውስጥ ሺዎች እንሆናለን። ነገር ግን ይህ መልእክት እየተቀዳ ነው እና ከመቶ በላይ ቋንቋዎች ተተርጉሞ በዓለም ላይ ይታያል። ስለዚህ ዛሬ ዘር እየዘራን ነው። በየቦታው ዘር እየወረወርኩ ነው። ነገር ግን የተወሰኑ ሰዎች ይህንን በቴሌቪዥናቸው ላያዩ እና ኦ ሌላ የመጽሐፍ ቅዱስ ሴትዮ ይላሉ። ምክንያቱም የልብ ችግር አለባቸው፣ መጥፎ አመለካከት አላቸው። የተወሰኑ ሰዎች እንደኔ አይነት ሰዎች ላይ መጥፎ አመለካከት አለባቸው። ለምን እንደሆነ አያውቁትም? በጣም የሚያስገርመኝ ነገር ለምን እንደሆነ ሳናውቅ የምናምናቸው ነገሮች ናቸው። ኦ የሆነ ሰው አንድ ጊዜ ስላለው እኛ እሺ እንላለን። የተወሰኑ ዘሮች ድንጋይ ላይ ወደቁ፣ የተወሰኑ ዘሮች እሾ ላይ ወደቁ፣ ሌሎቹ ጥሩ አፈር ላይ ወደቁ። በዛን ጊዜ ለህዝቡ ማብራሪያ አልሰጣቸውም። ነገር ግን ከትንሽ ጊዜ በኋላ ኢየሱስ ደቀ መዛሙርቱን ወደ ጎን ወሰዳቸውና ይህንን ምሳሌ ካልተረዳችሁት ሌሎች ምሳሌዎችን አትረዱም አላቸው። እውነቱ ለመናገር ለዚህ ፕሮግራም ስዘጋጅ ስለዚህ በደንብ አላሰብኩበትም ነበር። እና ይህ በጣም አስፈላጊ እንደሆነ እንድታውቁ ትፈልጋለሁ። እሱ እያለ ያለው ይህ ምሳሌ ካልገባችሁ ሌሎች ምሳሌዎች አትረዱም። ስለዚህ ይህንን በደንብ ላብራራላችሁና ኢየሱስ ለምን እንደዚህ እያለ እንደሆነ እኒህ? በመጀመሪያ ኢየሱስ ክርስቶስ ለምን እንደመጣ ብዙ ሰዎች አይገባቸው። እሱ የመጣው አብዮት ለማምጣት ነው። እና አብዮት ማለት ነገሮች ይገለባበጣሉ እና የሆነ ሰው መጥቶ ሌሎች ሰዎች አይተው የማያውቁትን ነገር ያደርጋል ና እሱም ለውጥ ያመጣል ማለት ነው። ሰዎች እሱ ስለሚያመጣው አብዮት የተሳሳተ ግንዛቤ ነበራቸው። እነሱ የፈለጉት አሁን አዳምጡኝ። እነሱ የፈለጉት ፍትሃዊ ባልሆነ መንግስት ላይ እንዲነሳ ና ለራሱ ዙፋ እንዲያዘጋጅና አለምን እንዲመራ ነው። የእሱ ደቀ መዛሙርቶች ያሰቡት የሆነው ቦታ ላይ በዙፋን እንደሚወጣና እነሱ የእሱ አስፈላጊ ሰዎች እንደሚሆኑ እና እሱ መመሪያ ሰጥቶ ሁሉንም ነገሮች ትክክል እንደሚያደርግ ነበር። ኢየሱስ በመጀመሪያ ስብከቱ ላይ ማለት አገልግሎቱ ላይ የእግዚአብሔር መንግስት እዚህ ነው ብሏል። እሱ እያስተዋወቀን የነበረው የተለየ መንግስት ነው እና እኛ የምንኖርበት መንግስት ነው። አሁን የምንኖርበት ዓለም እሱም የመንግስት አይነት ነው። እኛ የኢየሱስ ክርስቶስ አማኞች በሌላ መንግስት ውስጥ እንኖራለን። ይሄ አማኞች ካልሆናችሁ በስተቀር ሌሎች ሰዎች የማይገባቸው ምስጢራዊ መንግስት ነው። እኛ ይገባናል፣ ነገር ግን ዓለም አይገባውም። አሜን። ከአንድ ወይም ከሁለት ኮንፈረንስ በፊት እኛ መንግስት ትምህርት አስተመረ ያለው እና እኔ የተገለባበጠው መንግስት ብዬ እጠራዋለሁ፣ ምክንያቱም ከዓለም ፍጹም ተቃራኒ ነው። ብዙ የምትፈልጉ ከሆነ ካላችሁ ነገሮች መስጠት አለባችሁ። መጀመሪያ መሆን ከፈለጋችሁ መጨረሻ ለመሆን ፈቃደኛ መሆን አለባችሁ። የሆነ ሰው እናንተን ቢጠቀምባችሁ እና ፍትሐዊ ያልሆነ ነገር ቢያደርግባችሁ እነሱን በመጥላት ህይወታችሁን ማባከን የለባችሁ። እነሱን ይቅር ማለት አለባችሁ በሉ እንጂ ከዚህ በላይ የተደሰታችሁ መሆን አለባችሁ። ያልዳኑ ሰዎች ያላቸው አማራጭ ሌሎቹን መጥላትና በቀል ለመበቀል መፈለግ መራራ መሆንና ይሄ ነገር ህይወታቸውን እንዲያበላሽ መፍቀድ እንደሆነ ታውቃላችሁ። ነገር ግን እኛ ሌላ አማራጭ አለን። እግዚአብሔር ግን ያስችለናል። እሱ በደል የፈጸሙብንን ሰዎች ላይ ርህራን ያደርጋል እና ልክ ኢየሱስ እንዳለው እንደዚህ እንላለን፣ አባቴ ሆይ የሚያደርጉትን አያውቁምና ይቅር በላቸው። በመንግስቱ ውስጥ በጣም ጥሩ ህይወት እንዲኖራቸው ይፈልጋል። በመላው መንግስት ውስጥ ይሄ ምስጢራዊ መንግስት የተመሰረተው የእግዚአብሔርን ቃል በመስማት በመረዳትና እርምጃ በመውሰድ ነው። በዚህ መጽሐፍ ውስጥ ያሉት ቃላቶች እንዴት ኃይለኛ እንደሆነ ለማያውቅ ሰው እንዴት ማስረዳት። ማለቴ ዛሬ ማየት ካሉ ቆንጆ አሚሽ ሴቶች የተወሰኑ ምስክርነቶችን እያጋራኝ ነበር፣ እና አንዷ ሴት ልክ እንደኔ ተበድላ ነበርና እርዳታ እየፈለገች ነበር። ወደ ቤተ መጽሐፍት ሄዳ የእኔን በጣም ብዙ መጽሐፍቶች አገኘች። እኔ እንደሚመስለኝ አገኘችው የአእምሮ ጦር ሜዳ የሚለው ነው። እና ህይወቷ ሙሉ በሙሉ ተለወጠና አሁን እያስተማረች ነው። እንደዚህ የሆነው የኔ መጽሐፍ ስለሆነ አይደለም፣ የእግዚአብሔር ቃል ስለሆነ ነው። የእግዚአብሔር ቃል ያን ያህል ኃይለኛ ነው። እኛ ከምንፈልገው በላይ ትንሽ ዛ ወደሆነ ክፍል መታችሁ የተቀመጣችሁት ለዛ ነው። በውስጡ ኃይል አለው። የእግዚአብሔርን ቃል ስትሰሙ የምትሰሙት ተራ ቃል አይደለም። እሱ ልክ እንደ ኃይለኛ እንክብሎች ነው። ነገር ግን አሁን ስሙኝ። የእግዚአብሔር ቃል ልክ እንደ ምግብ ነው። ምግባችሁን በሙሉ ከዋጣችሁት ወይም ምንም ካላኘካችሁት ጥቅም የሚሰጠውን ንጥረ ነገር አታገኙም። ያልኩት ነገር ገባችሁ? የእግዚአብሔርም ቃል ልክ እንደዛ ነው። ዛሬ ትሰሙኛላችሁ እና ከምናገረው ነገር ምንም ነገር አታገኙም እያልኩ አይደለም። የተወሰኑ ሰዎች ያገኛሉ። እሱም የሚወሰነው እስካሁን በምታውቁት ነገር ነው። ነገር ግን የተወሰነ ነገር ብትቀስሙ እንኳን የተናገርኩትን የተወሰነ ነገር በፍጥነት ጻፉና ወደ ቤታችሁ ሄዳችሁ በራሳችሁ የተወሰነ ስራ ስሩ። ሰማችሁኝ? የመጽሐፍ ቅዱስ ጥቅስን ተመልከቱ። የቃላቶች ማብራሪያ ሄዳችሁ ፈልጉ። የምትፈልጉትን ትምህርት መጽሐፍ ቅዱስ ጥቅሶችን በሙሉ ተመልከቱ። ሌሎች ሰዎች መጽሐፍ ቅዱስ ከሚያነቡላችሁ ይልቅ መጽሐፍ ቅዱሳችሁን ከፍታችሁ የምትፈልጉትን ጥቅሶችን ብትፈልጉና ብታነቡ በጣም ትገረማላችሁ። አሁን ልነግራችሁ የምፈልገው የምናገረውን ነገር በጣም አምነዋለሁ። ለምትሰሙት እውነት የምትሰጡት አስተሳሰብና ጥናት በጣም አስፈላጊ ነው። ሌሎች ሰዎች ሁሉን ነገር ማድረግ አለባቸው የሚለውን አስተሳሰብ ማቆም አለብን። አሜን። ኢየሱስ አብዮት ለማምጣት መጥቷል። ነገር ግን እነሱ የፈለጉት የተለየ አብዮት ነበር። ሁላችንም ከእግዚአብሔር መስማት እንፈልጋለን እንላለን፣ ነገር ግን ሁላችንም ለመስማት ፈቃደኛ አይደለንም። መጽሐፍ ቅዱስ እንዲህ ይላል፤ ስለምትሰሙት ነገር ተጠንቀቁ፤ በምትሰፍሩበት መስፈሪያ ለእናንተም ይሰፈርላችኋል፤ በይበልጥም ይጨመርላችኋል።